የምጠይቀው ምንም ጥፋት አላጠፋም። እዚህ ነገር የለም፣ ምንም የሚባል ነገር። እናንተ ግን ማንንም እናት ሆነም እንኳን አይደለም ማንንም ልጅ ማንንም ሰው እንዲያዘቀዘቁ አለቀ፣ ችግር የለውም። ግን ደግሞ እናንተ ትላልቅ፣ እኔ ሰምቻቸው ማርያምን እኔ ማውራት ውጪ ገባሽ፣ እያነሳሽ ውጪ

ከወደቀ ሰው ጋር ከወረደ ሰው ጋር እንዴት ነው አብራችሁ የምትወርዱ? ለምን እናንተ ትዘቅዝቃላችሁ? መጀመራ አይታችሁ ማለት ነው፣ ንቃችሁ አንድ ሰው ተራ ሰው ማለት ነው። በንቃት ማንሽም እሚሰማኝ ስለሌለ ነው። ንቃችሁ እንዲህ ነው

አሁን የተሻሉት ናቸው አይደል? የተሻሉት ትልቅ ናቸው ብለን የምናስባቸው ሰዎች በጣም አሮጌቶች። አንዴ ስሙ ኢየሱስ ጥሩ ነች ብዬ እኔ ወላሂ በእንትናም በእንትናም እኔ መታዝባት ልጅ እኮ ነች። አሁን ገብተው በእሷ ማይጠበቅ ነገር ነው የተናገረችው። ማህበረሰብ በድምፅ እናቃለ አሮጌ ተገባው ልጅ ማለት ነው። ምን ሳናቅ እንዳይመስላችሁ አውቀን ዝም እንልለው፣ በንቀት እናልፋለን ብለን ማለት ነው የሆነ ያንን ሰው ራሱን ለማስከበር ግዴታ ራሱን ማስከበር መቻል አይደለም። ገብታ ላይፍ ትልቅ ሰው ናት የምትባለው ከማን ወርድ ማለት ነው። ሰላም አንድ ነገር ማለት ነው። አንድ ነገር ልናገር፣ የአንዳንድ ሰዎች ማለት ነው ንግግራችሁ በጣም ያስጠላል። ከታይ ትኖራላችሁ ትሰማኛላችሁ። ብሩኬ ትላንትም ብሩኬ ነው ዛሬም ብሩኬ ነው። በእናቱ በአንድ አይኑ ስለመጣችሁበት ብቻ ነው ያን ቴክስት የጻፈላችሁ። ገባችሁ። ሌላም ነገር ገባችሁ። ትናንት ቀጥሎም እናቱን እየዘቀዘቃችሁበት ስለነበረ ነው ይሄን እየጻፈላችሁ። እናቴን ብዘቀዘቂ መጥቼ ከዚህም በላይ ሊጽፍልሽ ይችላሉ። ትናንትን የምትሉት ትላምን ነበር። ብሩኬ እናንተ ናችሁ እንደ ጫማ የቀየራችሁለት እናንተ ናችሁ እንደ ልብስ የቀየራችሁለት። ብሩኬ መልካምነቱ፣ ጥሩነቱ፣ የዋህነቱ ነው ከፍ ያደረገው። ዛሬም ከፍ ይላል፣ ነገም ከፍ ይላል፣ መቼም ዝቅ አይልም። አንቺ በተናከርሽው ዝቃጭ ንግግር እሱ መቼም ዝቅ አይልም ከፍ ይላል እንጂ ማለት ነው። ምክንያቱም የፈጠረው አምላክ እስከሆነ ድረስ ከፍ ያደርገው መቼም ከፍ ይላል። ከእናንተ የማንጠብቀው እናንተ እዚህ ጋር መታችሁ የምትናገሩ እናንተ እናቶቻችን ትሆናላችሁ፣ ለብሩኬም እናቱ ትሆናላችሁ። እድሜያችሁን ይወቁ፣ ከአንደበታችሁ የሚወጣው ቃላት እወቁ። እናንተ ምንም ናችሁ። እውነቱ ነው። ደግ አደረጋችሁ። ስለነካችሁት ነው የነካችሁ። እናቱን ስለነካችሁበት ነው የነካችሁ ማለት ነው። በዚህ ንግግሩ የምታሸማቀቁት መስሎ ከሆናችሁ መቼም አታሸማቀቁትም፣ መቼም ማለት ነው። መቼም አንገቱን የሚደፋ ልጅ አደለም ብሩኬ። ለምን ሰላሳ ደቂቃ ለሚለቀው ቢዲዮ ለምታዩት ነዋ እናንተ ብሩኬ በጣም ትሁት የዋ ይገባችሁ ስለዚህ፣ ብሩኬ ብሩኬ ብሩኬ እያላችሁ የሱ ጥላቻ ስላለባችሁ ብቻ ስሙን ለማጥፋት ወደ ዝውርስ አንድ ብሩኬ መቼም አይወድቅም፣ መቼም ማለት ነው። ግን እናንተ መጣም

የእውነት ዛሬ በጣም ጾማችንን ያስጠፉብን። የእውነት በጣም ነው የተናደድኩት እና እኔ እኔ ምንም ነገር አለም አሁን አድማ አድርገው በውስጡ ሼር አድርገው ምናምን ብሩኬን ከስጠርተን ይቅርታ እናስጠይቃለን የሚለውን ነገር ብሩኬን በውስጥ የምታወሩ ካላችሁ እንዳያስቡት የእውነት እንዳያስቡት በጭራሽ ማለት ነው። ትናንትና ወንድ ወዶ ሳይሆን በግዱ መቶ ይጠይቃል ብሏል። እስኪ ወደው ሳይሆን በግዱ መጥተው ይቅርታ ያስጠይቁት ብሩኬ። ማለት ምን ስላጠፋ እኔ እኔ እነሱ በዚህ ልክ ዛሬ ብሩኬንቴክ ስለጻፈ መጥተው በዚህ ልክ ከሚያወሩ የራሳቸው የሩ ተደጋፊ ነን ብለው ፎቶ የእናቱን ፎቶ ዘቀዝቁ ገብተው እንዴ ማናት እቺ? አሁን ስም ማጥራት አልፈልግም። ቅድም እንደዛ ያዙ እንድቀጡ እንዘራፍ ታቀኛለህ ምናምን ያለሽ ለመሳደብ እኮ እናቴ ማንም እውቀት አይፈልግም። ማናችንም እንሳደብ ካለ እንሳደባለን። ታቀኛለ ልክን አስገባለሁ። ከሴጣኔ ከተነሳ የኛም ሴጣን ከተነሳ ለመሳደብ ይሄ እውቀት አይደለም። መሳደብ ሴጣኔ ከተነሳ ምንም ብለሽ አታስፈራሪ ይዛ አፍ ለመክፈት ደግሞ ይሄን ያህል እውቀት ምናምን አይደለም፣ የእውነት አይደለም። እስኪ አንቺ ተሳደቢ ወተሽ እና እኛ ደግሞ ለአንቺ የሚሆን ምላስ ማን እስኪ ነው ፎቶ ያላሰነሳሽው? መተሽ ሰሚራን ሰው መስለሽ ነው ሄደሽ ፎቶ ብሎ እናት ናት እኮ ያለና ያለ አባት ያሳደገችው እናቱ ናት። ሁሌም ሙላችን የምናውቀው ነገር ነው። ሶ ለምንድን ነው እናቱ በዚህ ልክ የምትሰደበው? ይሄን ያህል ጊዜ ያንቺ ያንቺ ተደርበሽ የምትናገሪያቸው ልጆች ይሄን ያህል ጊዜ እናቱን ዘግዝቀው ሲናገሩ ገብተሽ ለምን አቅም አቅም ካለሽ ፎቶ አላስነሳሽም? እኛ አሳደገን እንትን ብለን በቃ ያንቺ ያንቺ ፎሎር ያንቺ ፎሎር ካለ ፎሎሽን አንስተሽ ውጪ አታድርጊ። ሰብስክራይብ በአፍንጫ ይወጣ በዚህ ልክ አፍሽን መተሽ የእውነት በጣም ያናደደችኝ እንዴት ሲቀጥል፣ ልጅ ያለው ብሩኬ ያለው መቼም አያልፍላችሁም ያለው። አዎ የእናት ፎቶ የሚዘቀዝቁ አዎ፣ አሁንም ነገር መቼም አያልፍላችሁም መቼም ማለት ነው አይደለም። ዛሬ ብሩኬ የጻፈው ቴክስት ቀርቶ ትናንትና ሀብ እራሱ የለቀቀ ፎቶ ልክ ነው። የእናት ፎቶ የሚዘቀዝቁ ሰዎች የእሱም ቴክስት ይገባቸዋል። አይደለም የብሩኬ ምንም ምንም ነገር ያላለበት ማለት ነው። ትናንትና ልጁን ገዝታ አስገብታችሁ አጨናንቃችሁት ይቅርታ አስጠየቃችሁ፣ ለምዳቸዋል። ዛሬም ብሩኬ ቅርታ ይጠየቅ። ተይባክሽ ማን ስሎንሽ አንቺ ቅርታ የሚጠይቅሽ እኛ ሳድገንህ እኛ እንዲህ ብለንህ እንዲ አንቺ አንቺ ካሳደግሽ አንቺ አንስተሽ ውጪ ፎኖሽ ከዛ ደግሞ እንደኛ ተሳደብ። ጥሩ ነገር ደግሞ ስድብ እኮ ነው የተለመን። አትሳደቢ ተብለሽ ስለሆነ ነው እሱ ከአንቺ ግን መሰደብም መሰዳደብም ችግር እና በዚህ ችግር የራሽን ሰዎች እዛ ሰብስበሽ የሚዘቀዝቁትን አታርፊ። ሌላ እዚህ መተሽ ያዙ፣ ይልቀቁኝ፣ በዚህ ወርዶ በዚህ ገብቶ ብለሽ እኛ ላይ አትፎክሪብን። የእውነት እን በጣም ነው የምታናድደው። እንዴ እናንተ የዘቀዘቃችሁን እየደግፋችሁ ነው ያን፣ እንደዛ ነው የሚመስልባችሁ። እኛ ንቀት ምናምን? እንዴ እኛ ምን እኛ ቄብ እየቀባ ነው ነው እንዴ ልጁን። ሰው እንዴት ነው የሚያስበው? የእውነት እንዴት ነው የሚያስበው? በትክክል ሥርዓት ባለው መንገድ፣ አግባብ ባለው መንገድ ነው ቴክስት የጻፈላት። ምንድን ነው ችግርሽ? ከእናቴ ጋር ምንድን ነው እናቴ ያደረገችሽ? በመዘግዘቅ ከፍለሽ እኔ ዘግዝቅኝ። ምንም ስህተት የለውም። ምንም ይቅርታ የሚያስጠይቃችሁ የሚያስጠይቀው ነገር የለም። ስለዚ ነገር ፈልገሽ ሌላ ነገር ፈልገሽ ወይም ደግሞ ብሩኬ እነ ብሩኬ ላይ የሆነ ጀመር ማለት ነው። እነሱ ትክክለኛ አድናቂ አይደለም። አንድ ሴት ከሌላ ወንድ ጋር ስትመጣ ማለት ነው ከሌላ ወንድ ጋር ስትመጣ አብሮ ፎቶ አቀን አብሮ የሚለቁ ናቸው አሽቃባጮች። ትክክል ነምበር ዋን አድናቂ የሆነ ማለት ነው ቆሞ አንድ ቦታ ነው ይወ ስለ እነሱ ሜንሽን አታርጉ አትጥሪ። ማን ስለሆነች ነው እሷ የምትገባው? ማን ናት? እኛንም ሲጀመር በዚህ ልክ ራሷ እንድትከብ ያደረግናል። ትግባት ትግባ ብለ ማናት? እሷ በጣም ታሰብኮ ትሱ ምትለ አታስረዳ ሄዳ መሳደብ ካለባት እዚህ ደቦስ ወንድ ናት ከዛኛ ለእሷ የሚሆን ምላስ እንጣ እንዴ፣ መሳደብ እኮ ስርዓት ስላልሆነ እኛ በዚህ ልክ መውረድ ስለማንፈልግ ነው። ማን ስለሆነች ነው? አት አትገባም የትም ቤት ገብታ ትሳደብ ማለት ነው። እነሱ ከራሳቸው የሚያከትሉት ከአብርሃም ጋር አብርሃም ጋር አታወደሪው። ከአብርሃም አብርሃም ነው። ብሩኬ ብሩኬ ነው። በቃ ብሩኬ ብሩኬ ነው። አብርሃም አብርሃም ነው። አብርሃም ስላልተሳደበ ብሩኬ አብርሃም እናት ውስጥ ዘቀዘቅ ዝም ስላለ ብሩኬ ለምን ዝም አላለም? ተይ እባክሽ እውነትሽ ሊሹ ሲጀመር እናትና ብር የሚያነጻጽር ደሞ አለ። ብሩኬ ደግሞ በብር አይደለም እናቱን የቀየራት። ይሄን ያውቁት ምድረ ክብረ ቢስ ደሞ ነው

ከዛኛ አመት እንደምናችሁ ይውልን ብለን ምን ነው? ሰይጣን በቃ ተቃጠሉ። በቃ አሁን አሁን ከነሱ ወዲንሶች እየበለጡ ነው። በጣም እየታዩ ነው፣ እየታዩ ነው። ምቀኛ ሁላ ለምን ተወደዱ? ለምን በዚህ ልክ ተቀባይነት አገኙየእውነት እንደዛ ነው እናንተ የምትደግፉት ብቻ ብቻ ነው እናንተ የምትደግፏቸው ብቻ ናቸው ጎልቶ መታየት ያለባቸው ገና ተበለጣቸ እድሜ ልኳን ይቅርታ ጠይቀኝ የለመች ትኖራታለች እንጂ መቼ ማድረገው ቦቄ እንዳታስቡ እኛ የማንም እናት እ አብርሃምን ሩታ እንወዳታለን የምር ነው ሩታንም አብርሃምንም በጣም ነው ወዳቸው በጣም ነው ማያቸው እኔ እንኳን የእነሱ እናት እናባቀርቶ የአብርሃም እናት ማለት የሃይሚ እናት ናት ምንም ልዩነት የለው ሩታንም በጣም ነው የምንወዳት እኛ የእነሱን ፎቶ ማናችንም መዘግዘግ የለብን እውነት የሃይሚ ሬል ደጋፊነን ካለን ያን ፎቶ መዘግዘግ የለብንም እኛ ማድረግ ያለብን እነሱ የፈለጉትን ያድርጉ። እኛ ደግሞ ልጆቻችንን እየሰራን ገዝት እየሰራን ፔጃቸውን እያመጣን እኛ ደግሞ እነሱ እንትን ማለት ያለብን። እስኪ ከዛ በኋላ ማን እንደሚብስ እናያቸዋለን። ይቅርታ ደግሞ ይናፍቅሻል።